እሺ ማህላዊ አለ መሰለኝ። ማህላዊ ማህላዊ ያለ፣ እሺ ማህላዊ ከሌለ በወንጌል አላፍርም። ሰላም ብያለሁ። ሰላም ብያለሁ። ሰላም ይብዛ። እንዴት ነህ በረከት? ሰላም ብያለሁ። ደምደለ አለን ይመስገን። ኦኬ፣ አይ እኔ አንድ ኢየሱስ አብ አይደለም ለሚለው ጥያቄ እስኪ አንተ ከሁለተኛ ሁለተኛ ዮሐንስ ምዕራፍ አንድ ቁጥር ሶስት ነው መጀመሪያ። መጀመሪያ ነው። አይደለም አይ ባንተ ኢየሱስ ማ እሱ ክርስቶስ የእግዚአብሔር ልጅ ነው። እሺ በቂ ይቀጥል። እስቲ አሁን እሱ ያለውን ሐሳብ እንዲነገር መጀመሪያ ሰላም ብያለው። ተናነ በረከት ይቀጥል። እግዚአብሔር ይመስገን። አወከኝ አላወኩም እንዴት አታቀኝም? በረከት በወንጌል አላፍርም በወንጌል አላፍርም ብዬ ገብቻለሁ። ድምፅህን መለየት ግን አልቻልኩም። በእውነት ታስታውሰኝ? ኧረ ተው። ዘቤስት ብልስ አሁንስ፣ ዘቤስት ሰልሽ መላኩ ቲክቶክ ዝም ብዬ ሰማኝ ነው እንጂ ብዙም ዲስከስ አላደርግም። ግን አንድ አሁን ቅዳሜ ቅዳሜ ብቻ ነው የምገባው። እንዲያውም ብዙም በፊት ገባ ነበረ። በኋላ ትንሽ ኢንቫሮመንቱም ጥሩ ስላልነበረ ቶክሲክ ሆነ። ከዛ ደግሞ አሁን እስኪ በሳምንት አንድ ቀን ብዬ ቅዳሜ ቅዳሜ እየገባው ነው። ጥሩ ነውሁ አጭር ጊዜ ብዬ ወጣለው። ምናልባት አንተን ለማስተናገድ ነው። ያ አይ ለእኔ ምንድን ነው አንዴ አሁን ኢየሱስ አብ ከሚለው ጋራ አንድ እግዚአብሔር ቃል ጋራ ትንሽ ስለተጋጨብኝ ነው እና እሱን እንድታየው ፈልጌ ነው ሁለተኛ ዮሐንስ ላይ ምን ይላል መሰለ ቁጥር ሶስት ላይ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነት በፍቅር ከኛ ጋር ይሆናሉ ይላል እና ይህን እንዴት ታያለህ በረከት የተኛውን ሀሳብ ነው አሁን፣ ሁለተኛ የሐዋርያት ስራ ማን ነው ዮሐንስ፣ ሁለተኛ ዮሐንስ ላይ ቁጥር ሶስት ላይ ቁጥር ሶስት ላይ ስለ አብና ስለ ወልድ ጥያቄ ምንድን ነው ጥያቄ? እዛ ላይ ምንድን ነው የሚለው? ከእግዚአብሔር አብና ከአብ ልጅ ይላል እና፣ ከእግዚአብሔር አብና ከአብ ልጅ ሲል እግዚአብሔር አብና ከአብ ልጅ ብሎ ኢየሱስን አስቀምጧል። እና ይሄ እንዴት ታየዋለ ነው። ያ እሱ እኮ አብና ወልድ እኮ የሉም፣ አደለም እኮ የምንነጋገረው። አብ የምንለው ይሄ አሁን፣ የአብ ልጅ የምንለው ወልድ፣ በሱ ሆኖ ነው ስራውን የሚሰራው። አብ አለ፣ የአብ ልጅ ደግሞ ወልድ አለ። የአብ ልጅ እኮ የሚለው ወልድን ነው። ሌላ ነገር የለም። እንግዲህ አሁን ኢየሱስ ክርስቶስ የአብ ልጅ ብሎታል እና ኢየሱስ ክርስቶስ ደግሞ አብ ነው የሚለውን እንዴት አድርገን ነው ማስታት የምንችለው? ኢየሱስ ክርስቶስ አሁን ልጁ የአብ ልጅ ይባላል። ኢየሱስ ክርስቶስ ሌላም ሌላም ይባላል እኮ አሁን በሌላ በሌላ ቦታዎች ላይ ደግሞ ሌላም አለ። ሊቀ ካህንም ሊባል ይችላል፣ ንጉስም ሊባል ይችላል፣ የጌቶች ጌታ ብዙ አለ። አሁን በዚህኛው ክፍል ላይ ግን ኢየሱስ ክርስቶስ ልጅ ነው ብለን እንላለን። ልጅ የምንለው ይሄ አሁን አብ ይኖርበታል የተባለውን ማለት ነው። ልጅ የምንለው ወይም ወልድ የምንለው ቅድም አንስቼ ነበረ። ኢየሱስ ሁለት ቦታዎች ላይ ስለ አብ አድራሻ ተጠይቋል። እና ሲጠየቅ በሁለቱም ቦታዎች ላይ አብን ከሱ ውጭ አላደረግም። አንደኛው ወልድና አብ በሚለው ሲያመጣ አብን በወልድ እንዳለ ወልድ ደግሞ በአብ እንዳለ አደረገ ማለት ነው። ከዛ ደግሞ አባትህ ወዴት ነው ለሚል ጥያቄ ደግሞ ሲጠየቅ እኔ እሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው አለ። አባትህን አሳየን ባሉበት ቦታ ላይ በእኔ ነው የሚኖረው አለ። አባትህ ወዴት ነው ተብሎ በተጠየቀ ጊዜ ግን እኔ እሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አለ። እዚህ ኢየሱስ ክርስቶስ በሰውነቱ የእግዚአብሔር ልጅ ነው። ምክንያቱም በአንደኛ ተሰሎንቄም ላይ ነግሮናል። ምን አለ? ከሞት ያስነሳውን ልጁን ይላል። ኢየሱስ ክርስቶስ ብሎ ልጁን ብሎ ከሞት ያስነሳውን በሌላ ቦታ ላይ ደግሞ ከሞት ያስነሳውን ደግሞ የሰውነቱን ቤተ መቅደስ፣ ይህን ቤተ መቅደስ አፍርሱት በሶስት ቀን አነሳዋለሁ ብሎ ስለ ሰውነቱ ይል ነበር ይላል። ስለዚህ ሰውነቱን የእግዚአብሔር ልጅ እንደሚለው ተረድተናል። በዛ በሰውነቱ ውስጥ ደግሞ ስራውን የሚሰራውን ደግሞ አብ ብሎ እንደጠራው ተረድተናል። ስለዚህ ኢየሱስ ስንል ወልድ ማለት አይደለም። ኢየሱስ ስንል አብ ማለት አይደለም። ኢየሱስ ማለት ትርጉሙ መድኃኒት ማለት ነው። ወልድ ማለት ኢየሱስ ማለት አይደለም። ወልድ ማለት ልጅ ማለት ነው። አብ ማለት ኢየሱስ ማለት አይደለም። አብ ማለት አባት ማለት ነው። ኢየሱስ ስንል ግን መጠሪያ ነው። ያ አብ የሚኖርበት ወልድ፣ አብና አብ በወልድ ውስጥ ሆኖ የሚጠራበት መጠሪያው ኢየሱስ ይባላል። እኛ ኢየሱስን ነው እንጂ ወልድን አደለም፣ አብ ምንለው ወይም አብን አደለም፣ ወልድ ምንለው። ኢየሱስ ግን መጠሪያ ነው ነው ምንለው። ወልድ ግን ማለት አብ ማለት አደለም። ማነው ወልድ ማለት ኢየሱስ ማለት አደለም። አብ ማለትም ኢየሱስ ማለት አደለም። ትርጉሙ ኢየሱስ ማለት ትርጉሙ መድኃኒት ማለት ነው። መጠሪያ ነው ግን ይህንን ለአብም ለወልድም ይሰጣል ማለት ነው። መጽሐፍ ቅዱስ እንዲያውም አብ ወልድ ከመጠራቱ በፊት በዚህ ስም አብ የሚጠራበት የነበረ ስም ነው። ወልድ ወረሰው ነው የሚለው። ይህን ስም እብራውያን መጽሐፍ ምዕራፍ አንድ ላይ ከሚጠራበት ስም ሁሉ በላይ የሆነውን ስም በወረሰ መጠን እንዲሁ ከእነሱ አብዝቶ ይበልጣል ብሎ ያንን ስም ወረሰው ብለን ነው ያስቀመጠውን እንቀበላለን ማለት ነው ወል እኔ ግን እዚህ ጋር የማየው ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ሲሄን። እግዚአብሔር አብንና የአብን ልጅ ለይቶ ነው የሚያሳየን። ማለት ኢየሱስ ክርስቶስ ከአብ ልጅ ከኢየሱስ ክርስቶስ ሲል ኢየሱስ የአብ ልጅ በአካል ነው የሚለየው። ኖ ኖ በማንነት ነው እንጂ የአብ ልጅ ራሱን የቻለ ነው፣ እግዚአብሔር ደግሞ ራሱን የቻለ ነው። ምስቲ እሱን አስረዳና ማስረጃ አለ። ምንደማሱ በአካል በአካል ወይም በማንነት እንደሚለያዩ አይው እዚህ ጋር እኮ አስቀመጠልን። እግዚአብሔርና ከአብ ልጅ ከኢየሱስ ክርስቶስ ሲል እግዚአብሔር አብና የአብ ልጅ የተለያዩ መሆኑን ያሳያል። አይ እንጂ የኢየሱስ ክርስቶስ አብ መሆኑን አያሳየልንም ይሄ ክፍል ማለት ነው። ኖ ይህ ክፍል ላይ ኢየሱስ ክርስቶስ አብ መሆኑን ያሳያል ሳይሆን ሁለቱ አካላት አንተ አብና ወልድ የተለያዩ አካላት ናቸው አይልም ይሄ ቦታ አብና ወልድን እግዚአብሔር አብንና የአብን ልጅ ደግሞ ወልድ የሚባል መኖሩን ነው የሚነግረን እንጂ በአካል ይለያያሉ ወይም በማንነት ይለያያሉ አይለንም። እሱንማ የት ነው የሚኖረው አብ፣ የአብ አብ የተባለው የወልድ አባት አብ የት ነው የሚኖረው ተብሎ ሲጠየቅ፣ የት ነው የሚኖረው ብሎ እየሱስ የመለሰው ወልድ፣ ቅድም አንተን ላለመከራከር ሊተኩት እንጂ እኔ በአብ እንዳለው ሲል አብን በእኔ እንዳለም ይላል። እና አንድ ሳይድ ብቻ አይደለም የሚወስደው ያ አንተ በፈለግከው መልኩ ብቻ ሳይሆን ክርስቶስን እኔ በአብ እንዳለው ሲል ያን አብረህ ደግሞ መፍታት አለብህ ብዬ አስባለሁ። ግን እዚህ ቦታ ላይ የአብ እና የወልድ ስለሆነ ብቻ ነው ያንን ያረኩት፣ እንጂ የአብ መኖሪያን ነው እንጂ ያን ያሁኑ እንጠቅሳለን። አብ በሁሉ ቦታ ስለሚኖር ወልድም በአብ ውስጥ ነው ያለው፣ ምንም ጥያቄ የለውም። እሱ ግን አሁን ስለ መኖሪያ ያ አንደኛ ሁለተኛ ዮሐንስ ላይ የጠቀስከው አብና ወልድ እንዳለ እንድናምን ነው የሚነግረን እንጂ የአብና የወልድን አኗኗር አይደለም የሚነግረን ሁለተኛ ዮሐንስ አይንም እንዲታወቅ የፈለግኩት እሱ ነው። አብና ወልድ የሚለው ከእግዚአብሔር አብና ከአብ ልጅ የሚለው ኢየሱስ ክርስቶስ የአብ ልጅ ነው እንጂ የእግዚአብሔር አብ አለመሆኑን ያሳያል በሚለው እንድታየው ፈልጌ ነው። እኔ ደግሞ ሐዋርያት ስብከታቸውን በሙሉ ሳየው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለው ማንኛውም ምኩራብ የሰበኩበት ቦታ የሚያሳየን ያንን ነው እንጂ ኢየሱስን አድ መጉዶ የሰበኩበት ቦታ አላገኘውም። እዚህ ቦታም ላይ ቅዱስ ዮሐንስ ሲናገር ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ሲል ኢየሱስ ክርስቶስ የአብ ልጅ መሆኑን እንጂ ኢየሱስ ክርስቶስ አብ መሆኑን አያሳይም ማለት ነው። እስቲ ቅዱስ ዮሐንስ ኢየሱስ ሊቀ ካህን ነው ብሎ ያስተማረበት ቦታ አለ እንግዲህ ሁሉም እንደተሰጣቸው ያገለግላሉ፣ ብለዋል። ማን ነው? ጴጥሮስ፣ ቅዱስ ጳውሎስ። ሁሉም ጸጋ እንዳለ አምናለሁ። የጸጋ ችግር የለም። ቅዱስ ዮሐንስ ኢየሱስ ሊቀ ካህን ነው ብሎ ያስተማረበት ቦታ አለ ወይ? ወይ ላላየውም። ግን ሁሉም እንደተሰጣቸው ያልኩ ለዛ እኮ ነው። አምናለሁ። እሱ ሁሉ ተሰጥቷቸዋል። አልተሰጣቸው አለ። አሁን የኔ ጥያቄ ቅዱስ ዮሐንስ ኢየሱስን ሊቀ ካህን ነው ብሎ አስተምሯል ወይ? አላስተማርም አላየውም ጥሩ ቅዱስ ዮሐንስ ስለአላስተማረ ኢየሱስ ሊቀ ካህን አይደለም ማለት ነው እንደዛ ማለት አደለም እንደዛ አይነት አስተሳሰብ የለም ሐዋርያት ለምሳሌ ሐዋርያው ጳውሎስ ሰብኮስ አንድ በረከት ያነሳውበትን ምክንያት ያነሳውበትን ምክንያት የለም ካልከኝ በኋላ እኮ መልሰታየኛል ስለዚህ ያነሳውበትን ምክንያት እኔ ነኝ መንገድ ያለብኝ አንድ ቦታ ከፍተህ እዚህ ቦታ ላይ ይሄ ነገር ስላልተጠቀሰ በቃ አይደለም ማለት ነው ተብሎ አይባልም። ስለ ሌላው ጉዳይ የተጻፈው ደግሞ በሌላ ቦታ ነው። አሁን ኢየሱስ ሊቀ ካህን መሆኑን ቅዱስ ዮሐንስ አልጻፈውም እንጂ በሌላ የመጽሐፍ ቅዱስ ክፍል ላይ ደግሞ ተቀምጧል። ስለዚህ ያኛው ጋር ደግሞ ሊቀ ካህን መሆኑን ማወቅ ስንፈልግ ወደ ሌላኛው የመጽሐፍ ቅዱስ ክፍል ሄደን ነው የምናየው እንጂ እዚህ ቦታ ላይ ከሌለ አልቀበልም ማለት አይቻልም። አብ የት ነው የሚኖረው የሚለውን በሌላ ቦታ ላይ ነው የምናገኘው። እዚህ ቦታ ላይ ግን አሁን አንተ የጠቀስከው ቦታ ላይ እግዚአብሔር አብ እና ወልድ የሚባል ነገር እንዳለ እንድናውቅ ተጽፏል። የት ነው የሚኖረው ስለ መኖር አንተ አብና ወልድ እንዳለ የሚገልጸውን ከጠቀስክ በኋላ አብና ወልድ ግን ልዩ ናቸው የሚለውን እዛው ላይ ፕሩፍ ማድረግ ከፈለጋል ስለ አኗኗር አይናገርም። ያ ክፍል አብና ወልድ እንዳለ ነው የሚናገረው። በረከት የሚመጣልን በረከት በሙሉ ከአብና ከወልድ ነው የሚለውን ብቻ ነው የሚናገረው። አብና ወልድ ግን እንዴት ነው የሚኖረው የሚለውን ሁለተኛ የሆነስ አያወራ። ስለዚህ የአብና የወልድን አኗኗር የሚጠቅሰውን ጥቅስ ደግሞ ልክ ሊቀ ካህን መሆኑን ሊቀ ካህንነትን ስፈልግ ስለ ሊቀ ካህንነት የተጻፈበት ቦታ ላይ መሄድ አለብኝ እንጂ እዚሁ ዮሐንስ ቅዱስ ዮሐንስ የጻፈው መምጣት አለበት ማለት እንደማንችል፣ ስለ አብ እና ስለ ወልድ አኗኗር ደግሞ የተጻፈበት ቦታ ላይ ሄደን አየን። አብና ወልድ በአካል የተለያዩ ናቸው አይለንም መጽሐፍ ቅዱስ። አብና ወልድ እንዳሉ ግን እናምናለን። አሁን የጠቀስከውም ክፍል አብና ወልድ እንዳሉ እንድናምን ይነግረናል። ትክክል ነው። አኗኗር ግን በተለያየ አካል ነው የሚኖሩት ግን ብሎ አያስተምርም። እሱ ራሱ እኔ በአብ አብን በእኔ ነው የሚኖረው ብሎ አስተማረ እንጂ በተለያየ ማንነት ወይም በተለያየ አካል ነው የምንኖረው ብሎ አላስተማረም። እንደሱ ያስተማረበት ቦታ ካለ ደግሞ ለመስማት ዝግጁ ነኝ ማለት ነው። ጥሩ ጥሩ። በረከት እንግዲህ የአካል ጥናት ከሆነ ሌላ ቶፒክ ስለሆነ እሱን ተውና እዚህ ጋር ግን ላሳይ የፈለግኩትን እግዚአብሔር አብና የአብ ልጅ ኢየሱስ ክርስቶስ ሲል ጌታ ኢየሱስ ክርስቶስ የአብ ልጅ ነው እንጂ እግዚአብሔር አብ አይደለም፣ የሚለውን እንድናየው ፈልጌ ነው። ያ ነው ፖይንቴ። ሌላው ደግሞ እንግዲህ ሐዋርያት ለሙሉ የሰበኩት ወደ ሌላው ከመሄደ በፊት እስኪ ዮሐንስ ወንጌል ምዕራፍ ምዕራፍ ምዕራፍ ስምንት ቁጥር ሀያ አራትን እስኪ አንብበው። ዮሐንስ ወንጌል ምዕራፍ ስምንት ቁጥር 24 ከሀያ አንድ የሚጀምረው ጥሩ ነው ወይም እንደገና አዲስ ጥቅስ ይሆንብናል ቅድም የጀመርነውን ለምን መሰለኝ የምትጠቅሰውን ጥቅስ አውቀዋለሁ እና ስለ ክርስቶስ ነው የሚናገረው እኔ እንደሆንኩ ባታምኑ የሚለው ኢየሱስን ክርስቶስ መሆኑን አለማመናቸው ላይ ነው ጥያቄው ምን ነበር የተጠየቀው ኢየሱስ? እ? ምን ነበር የተጠየቀው? ከላይ እንየው ክርስቶስ ማን ነው ነው ጥያቄው? ማየት እንችላለን። ችግር የለም። በረከስ ቁጥር 21 ላይ እንሂድ። እሺ፣ ሂድና ጥያቄውን ንገሪኝ። ኢየሱስ ደግሞ እኔ እሄዳለሁ ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደሚሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገላል? እንጃ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ፤ እኔ እንደሆንሁ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እንግዲህ አንተ ማን ነህ? አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ። ስለ እናንተም የምናገረው የምፈርደውን ብዙ ነገር አለኝ፤ ዳሩ ግን የላከኝ እውነተኛ ነውና እዚጋ እናስምርበት ዳሩ ግን አለ፣ ስለ እናንተ የምናገር የምፈርደውን ብዙ ነገር አለኝ። ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህንን ለዓለም እናገራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉም ይላል። አሁን እዚህ ጋር በእናንተ አተረጓጎም ጥያቄው ምንድን ነው? ጥያቄው ጥያቄውን አላነበብክልኝ። እንትን ሀሳብ በደንብ ነው የሰማሁት የእኔንም ስማኝ ይሄን ጥቅስ እኔ ነኝ ለምን ምን ልጠይቀኝ የጠቀስኩልኝ ለምን ጠቀስኩት? ለምን ትነግረኝ? ለምን ጠቀስኩት? ኩሱን ከኔ ነዋ መስማት ያለብህ። ኦኬ እሺ፣ ተነግረኝ እኮ። ጥያቄው ቁጥር 19 ላይ ነው ያለው። አንበበው እስኪ ቁጥር 19 ቁጥር ሀያ አራት ብለኛል ዮሐንስ ስምንት ሀያ አራትን ብለኝ። እኔ ደግሞ ኮንቴክስቱ ሙሉ ነው ማን በምፈልገው ምክንያቱም የተጻፈበትን ዓላማ የምታገኘው ከላይ ጀምረ እንዳለ ኮንቴክስቹዋል ስትረዳ ወዳጄ፣ ቁጥር 24 መልስ ነው። ጥያቄው ግን የሚጀምረው ምንድን ነው? ስለ አብ ምን ጠየቁት? ነው እኮ ያልኩት አይደል? እሱም እሱ መልሱ ነው። የሰማኸኝ ነው አይደለም? ወዳ ቁጥር 24 ክርስቶስ የሚመልሰው ነው። እነሱ ስለ አብ ምንድን ነበር የጠየቁት? ነው ላይ ቁጥር 19 እንግሊዘኛ መጽሐፍ ቅዱስ አለ? ነው ነው። በአማርኛው እናውራ ችግር ኦኬ። አይ የጠቀስኩት በእንግሊዘኛ ስለነበረ ነው። ቅድም ከነበረ ችግር የለውም። አልነበርኩም ሳይ ካልነበርክ ልንተው እንችላለን ይህንን እና ግን ከነበርክ ጥሩ ነበረ ካልነበርክም መልካም። አንደኛ ጴጥሮስ ምራፍ አንድን መጠቀም እችላለሁ እንግሊዝኛው ላይ ግን አንብቦ ለሌላ ጊዜ እዛ ጋር አባትህ ወዴት ነው ብሎ ነው የሚጠይቁት ዌር ኢዝ ዩር ፋዘር ብለው ይጠይቁት እና እሱ ደግሞ ኢፍ ዩ ዶንት ብሊቭ ዛት አይ አም ሂ ዩ ሻል ዳይ ኢን ዩር ሲንስ ይላቸዋል። አባትህ ወዴት ነው ብለው ጠይቀውት እኔ እሱ እንደሆንኩኝ ታምኑ በኃጢአታቸ አነ በረከት አነ በረከት አለው ለምን እንደዛ አላቸው? ኦኬ ኢየሱስ ወልድ ብቻ ከሆነ ለምን እንደዛ አላቸው? በጣም ጥሩ። ግን ጌታ ኢየሱስ እኮ አባቴ ነው ብሎ ያለውን ከራሱ ዮሐንስ ወንጌል ምዕራፍ ስምንት ሙሉውን ስናጠናው ቁጥር አምሳ አራት ላይ እኮ መልሶላቸዋል። አባት ወዴት ነው ብለው ሲሉተኝ፣ እናንተ አምላካችን የምትሉት አባቴ ነው ብለዋል እኮ አላለም። እሱ እኮ ነው። እናንተ እሱን እኮ ነው። አባት ወዴት ነው ተብሎ ለተጠየቀው ብለዋል። ከዛ ቁጥር 24 ላይ ግን እኔ እሱ ክርስቶስ መሆኑን ነው። እኔ ክርስቶስ መሆኔን ካላመናችሁ ነው ምክንያቱም የተጠየቀው አንተ ማን ወዳጄ ጥያቄው አንተ ክርስቶስ ነህ ወይ አይደለም የተጠየቀው ጥያቄ ዌር ኢዝ ዮር ፋዘር ማለት አንተ ክርስቶስ ነህ ማለት ነው የትኛው ላይ ነው እንደሱ የሚለው እስኪ አሳየኝና እንደነ ምን ይየው ምን ችግር አለው ምን ይየው እዛው ቁጥር 19 ላይ ወዳጄ ኦኬ 19 ላይ ምንድነው የሚለው በመሰረቱ ከቁጥር 12 ላይ ጀምሮ ያለውን ሀሳብ ብናየው መልካም ይመስለኛል። እንግዲህ ችግር የለውም፣ በቃ አልተመቼህ እንተዋዋለ ይንን እሺ እልቶ በቃ አንተ ማንበብ ችግር የለውም፣ ወዳጅ በረከት ሁሉ ሰዓት ምን ተዋውቅ ነው እ ማንበቡ ላይ አይደለም። ጃጄኒ እኔ እንደዚህ አሁን ውይይት ላይ ፐርሰናል ነገሮች ውስጥ መግባት ደስ አይለኝም። አሁን ስለ እኔና እናንተ የምትዋወቁ ጉዳይ ሳይሆን ትክሱን የማንበብ ፈቃደኝነት ላይ ነው የሚመሰረተው አይደለም። ስለዚህ እኔ የጠየቅኩ ዌር ኢዝ ዮር ፋዘር ብለው። ብለው ጠይቀውት፣ ለምን አይ አም ሂ ፊ ዶንት ቢሊቭ ዛት አይ አም ሂ ዩ ሻል ዳይ ኢን ዩር ሲንስ ለምን አላቸው። እሱ ወልድ ብቻ ከሆነ ዌር ኢዝ ዩር ፋዘር ነው ጥያቄው። ስለዚህ ያ ነው እንግዲህ። የጠየቁ ፈቃደኛ አልሆንክም ማለት ነው። ኦኬ አወረዱ እንግዲህ በቃ ያው አስቸገርክ ማለት ነው። በትዕግስት ነው እንትን ያለኩ ችግር የለውም።